ሞት ምክንያት ተጠርጥሮ ፍርድ ቤት ቀርቧል። አርቲስት አንዱ አለም ጎሳ በእጮኛው በቀነኔ አዱኛ ሞት ተጠርጥሮ ከታሰረ ከሁለት ቀናት በኋላ ነው ፍርድ ቤት መቅረቡን ጠበቃው ለቢቢሲ አፋን ኦሮሞ የገለጹት። ፖሊስ እስካሁን አሻራ ማንሳቱን፣ አስክሬኑን ወደ ሆስፒታል በመላክ የአስክሬን ምርመራ ማድረጉ ገልጾ የሰው ማስረጃዎችን በማሰባሰብ ላይ እንደሚገኝ ተናግሯል። አሁን ፎቶግራፎችን ከመዝገቡ ጋር ለማያያዝ የሰዎች ምስክርነት ለመስጠትና የአስክሬን ምርመራው እስኪመጣ ድረስ ለማጣራት አስራ አራት ቀናት ያስፈልገኛል ሲልም ገልጿል። የአንዱ ዓለም ጠበቃ በበኩሉ የዋስ መብት ይሰጥ ብሎ ቢጠይቅም ቅሉ ፍርድ ቤት የአስክሬን ምርመራ እስኪደርስ ድረስ በማለት አስራ ሶስት ተጨማሪ ቀናት ድምፃዊው በማረሚያ ቤት እንዲቆየሱናል። እንግዲህ ከዚህ ጉዳይ ጋር ተያይዞ በማህበራዊ ሚዲያዎች እጅግ በጣም ብዙ ብዙ እርሰ ጉዳዮች እየተነሱ ይገኛሉ። ብዙዎች በገድሏታል አልገደላትም ውስጥ ጎራ ለይተው በነገር አልንጋ ሲጠባ አጠቡ፣ ይታዩ ይዘዋል። ወዲህ እንዲህ እንዲህ ያሉ ያልታዩ ነገሮች እና ባህሪዎች ያሉት ሰው ነው፣ እንዲህ ያለውን ጉዳይ ሊያደርግ ይችላል በሚሉት ልክ ረሱ በፍጹም ልቡ የሚወዳት ሰው ነው፣ እንደምን ጨክኖ እንዲህ አደርጋል በሚሉለት ልክ ደግሞ ወዲያ ደግሞ ቀንኔ በአደባባይ እንደዚህ ምራና ተውባ በጣም ደስተኛ መስላት ትታይ እንጂ ውስጧ በነገር የቆሰለ ተስፋ የቆረጠች ልጅ ናት፣ በዚህ ምክንያት ራሷን ያጠፋችው እራሷ ነች የሚሉ ሀሳቦችም እየተነሱ ይገኛሉ። ከዚህ ጉዳይ ጋርም ተያይዞ ፖሊስ በተለያዩ ማህበራዊ ድረገጾች ላይ ከፖሊስ የወንጀል ምርመራ ውጤት በፊት የሚናፈሱ መረጃዎች ተገቢነት የሌላቸው ከመሆናቸውም ባሻገር በምርመራ ሂደቱ ላይ የሚያሳድረውን አሉታዊ ተጽዕኖ በመገንዘብ የተሳሳተ መረጃ የሚያስተላልፉና የሚያሰራጩ ግለሰቦች ከድርጊታቸው እንዲቆጠቡ ሲል ማሳስቧል።

ቀናኔን በደንብ አውቃታለሁ የሚሉ ሰዎች ቀናኒ እንዲህ አታደርግም ሲሉ በብዙ መልኩ እየተሰሙ ይገኛሉ። አባቷ አቶ አዱኛ ዋቆም ቢሆኑ ትላንት በመንበረ ጸባዖት ቅድስት ስላሴ ካቴድራል የቀብር ስነ ስርዓቷ በተፈጸመበት ወቅት የልጄን እውነት አፋልጉኝ የፍትህ አካላት ተከታትለው የልጄን አቋን ያውጡልኝ ብለው በተናገሩ ሰዓት ንግግራቸውን የቋጩት ቀነኔ ልጄ ሰው ሲቸገር ተበድራም የምትሰጥ ልጅ እንጂ እንዲህ ያለ ሰይጣናዊ ነገር ታደርጋለች ብዬ በጭራሽ አላስብም ሲሉ ልጃቸው ቀነኔ እንዲህ እንደማታደርግ እርግጠኛ ሆነው ተናግረዋል። አንዳንድ የቅርብ የሚባሉ ሰዎችም ቀነኔ ከመሞቷ በፊት እጅግ ብዙ ልናገር አልናገር ስትል በውዶ አምቃ ያከረመቻቸው ሚስጥሮች እንዳሏትም ይናገ ይናገራሉ። ቀነኒ ብርቱ፣ ታታሪ፣ ጨዋ፣ ስራ ፈጣሪ፣ የተቸገረ የምትረዳ ብዙዋልማ ብዙ እርቀት ለመጓዝ ቆርጣ የተነሳይ ሰው ነበረች። ምን ያደርጋል ያላማከረች ያልተናገረችው ችግሯ ለዛሬው ሞት ዳረጋት እንጂ ያሉ ወዳጆቿም በየማህበራዊ ሚዲያዎቻቸው ላይ እሱ እሚል እኮ ሆስፒታል ገብቷል። ግን ምንድን ነው ፎሬንሲክ ምናምን እኛ ጋር የለም። ብዙ ኢትዮጵያ ውስጥ በነገርች ላይ ሪሊ ሀርድ ጀስቲስ ለማግኘት ሀርድ የሆነው የሆነ ዲኤንኤ ምናምን ቼክ አይደረግም። አሁን አሜሪካን አገር ቢሆን ላይክ ሁሉም ሳምፕል ተወስዶ አንድ ቀን ዲኤንኤ አለ፣ ፎሬንሲክ አለ ግን እኮ ኢትዮጵያ ተቀይራለች እኮ እንደ ድሮ አይደለችም። ዴ ሃቭ ኤቭሪቲንግ እውነት ለመናገር ይሄ ቆየ ሊሆን ይችላል። አሜሪካ ሀገር የዚህ ሌላ ውጭ ሀገር የዛሬ 10 አመት 15 አመት ሲያ ሂዶ ለመቅበር ራሱ ቻንስ አልተሰጠውም። ለምንድን ነው በቃ ይዞ ወደ እሷን እንዲቀብራት ቻንስ አልተሰጠውም። በነገርሽ ላይ ቀበረም አልቀበረም ዋና የተጎዳችው ሟች ናት። እኔ እኮ አሁን ከአንዱ አለም ጋር ናት ጋር ናትና ከአንዱ አለም ጋር ናት ግን፣ በጣም ነው የሚመታት፣ በጣም ነው የሚመታት። ያዩ ልጆች ደግሞ ምንድን ነው ያሉት፣ ኢቭን ክለብ ውስጥ ሳይቀር ይመታታል፣ ሰው እያየ ማለት ነው። ጎረቤቶቿ ምናምን ደግሞ የሚናገሩት አሁን ጫርቱ ያልካት እዚህ ጋ እስክሪን ሻቷን አትተው ነበረ ጽሁፏን፣ አይደለም ሶስት ካረገች በኋላ መልስ አጠፋች። አልቱ ማለት ጎረቤታቸው ናት። አንድ እዛ አንድ ላይ ነው የሚኖሩት። ዛ ሩፉ የሚለው ስለ ፍቅር ከምዘምሩ ፍቅር አይነት እንትን ነው የያዘው ውስጡ ማለት ነው። በጣም እንደሚጨቃጨቁ ከመጨቃጨቅ አልፎ በጣም እንደሚመታት ነው፣ አሁን ዙሪያዋ ላይ ጎረቤቶቿ ላይ ያሰሙት የሚያውሩት ማለት ነው። ሶ እቺ ልጅ ትላንትና ባይገላት ራሱ ኦልሞስት በቃ ታስታውቃለች፣ በጣም ከስታ ነበረ ያቺ የምናውቃት ኢንፍሉዌንስ ስታደርግ የነበረችው ቀነኒ አይደለም። አሁን ያለችው አይደለም ይሁን፣ በጣም ያስታውቃል። ዲስኮንፈርት የሆነ ስለ ቀነኒ አዱኛ ለመናገር ነው የመጣሁት። ቀነኒ አዱኛ በመሞቷ በጣም አዝነናል፣ ብዙዎቻችን ልባችን ተሰብሯል። ምክንያቱም ወይ አላረጀችም፣ ወይ አልታመመችም። አንኤክስፔክትድ ነገር ነው የሆነው። በቃ ያልተጠበቀ ነገር ነው። በጣም ታሳዝናለች። ብዙዎቻችን አዝነናል። ጥሩ ልጅ ነች። መስራት የምችልበት ብዙ ነገር መቀየር የምችልበት ከጥሩ ነገር ላይ ያለች ልጅ ነው። እንደዚህ ደስተኛ የነበረች የምትጫወት ልጅ ነው። እንዲሆነ የሰማነው እና ብዙዎቻችን ተሰምቶናል፣ አዝነናል። አንዱ አለም ጎሳም ደግሞ ወንድማችን ነው፣ ጓደኛ ነው፣ ቤስት ፍሬንድ ነው። እና አብረው መሆኑ አግኝቻቸው ቃለው ያየዋቸው ጥሩ ሰዓት ሲያሳልፉ ነው። ጥሩ ጊዜ ላይ ያሉ ነው ያገኘዋቸው። ከዛ በኋላ ምናብን እንዳደረገ አላውቅም። እና ብዙዎቻችሁ አሁን ህግ ይዞታል። ጉዳዩም ህግ አጣርቶ ይፋ እስከሚያደርገው ድረስ መቸኮል የለብንም። ጥፋተኛም ሆነ አልሆነም እስኪ እኔ አንቸኩል። ይሄ ልጅ አልተጎዳም ማለት አይደለም። የሰው ልጅ ምን እንደሚሰራበት አታውቁም። አንዱ አለም በጣም ሀምብል ልጅ ነው፣ ጥሩ ልጅ ነው፣ የዋህ ልጅ ነው። ምን እንደተደረገበት አላውቅም። ሴት ላይ ጓደኛዬ ላይ እንደዚህ አይነት ነገሮች ስሰማ ሲነገር፣ ሚዲያ ላይ ሳይ አሮን ነው ማላውቀው፣ አንዱ አለም ነው እየሰማሁ ያለሁት እና በጣም አዝነናል። ብዙዎቻችን ግን ልጁን እንደዚህ እንደ ጭራቅ ምናምን አድርጋቸው አታውሩ። ስታቆ ወደሰን በጋሻ ኤክስ ስቱዲዮ መጋቢት አንድ ቀን ሁለት ሺ አስራ ሰባት ዓመተ ምህረት ከቀኑ አስር ሰዓት ጀምሮ እነዚህን የልደት ፎቶዎች ሳነሳት ነበር። ማታ አንድ ሰዓት በሰላም ተለያይተን ጠዋት መጋቢት ሁለት ሁለት ሺ አስራ ሰባት ማረፏን አረዱኝ ይላል እንግዲህ ከወንድ ሰኝ ጋር የተለያዩ ለልደቷ የሚሆኑ ፎቶዎችን ስትነሳ የቆየችው አመሻሽ ከአስር ሰዓት ጀምሮ እስከ አንድ ሰዓት ነበር። ህይወቷ ደግሞ ያለፈው ከሌሊቱ አስር ሰዓት አካባቢ ነው። በዛ ምሽት ምን ገጥሟት ይሆን? ምን አይነት ገፊ ምክንያቶች ተከስተውባት ነው የሚለው ብዙዎችን እያነጋገረና ፍትሕ ሲሉ እንዲጠይቁ የአሟሟቷን ምክንያት የአዲስ አበባ ፖሊስ ኮሚሽን አጣርቶ እንዲያሳውቃቸው እየጠየቁ ይገኛል። ከጓደኛዋ ጋር ራሷን ስለማጥፋት ህይወት እንደመረራት ኑሮ እንዳስጠላት ያወራችበት ጽሑፍ የተጻጻፉት ሜሴጁን ከስምንት ከሰባት ወር በፊት ነው። ምንድን ነው የሚለው ላንብብላችሁ። ሙሉ በሙሉ ህይወት ከባድ ነው ውዴ አለች ቀነኒ። ከዛም አይኖ ያለሽበት ይገባኛል አውቃለሁ፣ ያለሽበት ይገባኛል። ከፈቀድሽ ቸርች ለሁለት ቀን እንግባ አለቻት ጓደኛዋ። ከዛም ቀነኒ ምን አለች? አንዳንዴ መናገር ራሱ ይከብዳል። ከዛም ጓደኛዋ ለሰው መናገር ምንም ጥቅም የለውም፣ እስኪ ለጌታ እንንገረው፣ እሱ ጋር መፍትሔ አለ። ከዛም ቀነኒ እሱስ ልክ ነሽ አለች። መሞት የተመኘው ሰው ነኝ ጌታን አለች ቀነኒ ስትመልስላት ጓደኛዋ ውዴ፣ አንቺ ጠንካራ ሴት ነሽ። ገና ምን አይተሽ፣ ብዙ ነገር ከፊትሽ አለ። እንደዚህ አትሁኝ በጌታ አለቻት። ከዛም ቀነን መልሳ ደከመኝ ውዴ ከምችለው በላይ በጣም በጣም ደከመኝ፣ ጌታን አለቻት። ጓደኛውን ምን አለቻት? አይዞሽ የኔ ቆንጆ፣ ጌታ ይረዳሻል፣ ያልፋል። ሁሉም ታሪክ ሆኖ አንድ ቀን ፈገግ እያልሽ ታወሪዋለሽ የኔ ጉበዝ። ትላንት ያን ሁሉ ነገር አልፈሻል፣ ዛሬም ያልፋለሽ። ሺ ለሰው ሁሉ ከሚሆነው በቀር ምንም ፈተና አልደረሰባችሁም። ነገር ግን ከሚቻላችሁ መጠን ይልቅ ትፈተኑ ዘንድ የማይፈቅድ እግዚአብሔር የታመነ ነው፣ ትታገሱም ዘንድ እንድትችሉ ከፈተናው ጋር መውጫውን ደግሞ ያደርግላችኋል፣ የሚል የመጽሐፍ ቅዱስ ጥቅስም አብራ ላከችላት። ቀነኒም ምናለች፣ በጣም በጣም የበዛ የአእምሮ ሰላም እረፍት ከምንም ነገር ይበልጣል አለቻት። ጓደኛውም ምናለች፣ ለዛ ነው ሁሌም ቢሆን ከምንም በላይ ራስሽን አስቀድሚ ያልኩሽ ሁሉም ነገር ከአንቺ በታች ነው የሚሆን ያለበት፣ አለቻት። ከዛም ቀነኒ መልሳ ምን ክፉ ቀን ነው የገባሁት አለች። ያገባሁት ለማለት ይሁን አላውቅም ብቻ ምን ክፉ ቀን ነው የገባሁት ይላል። ከዛም ጓደኛዋ በህይወትሽ ማለፍ ያለበት ሁሉም ያልፋል፣ እኛ ስለፈለግን አይደለም። ነገ የተሻለ ቀን ነው፣ እሱን አትርሺ አለቻት። ቀነኒ ምን አለች? ቲጅዬ፣ እኔ ያለሁበትን ህይወት ሰላሳ ሰከንድ እንኳን አትቀመጭበትም። ቤተሰቤን፣ ስራዬን ጓደኞቼ ሞራሌን ተስፋዬን በቃ፣ ምን ልበልሽ፣ ምንም ነገር የተወሰው ነኝ፣ በምንም ነገር ተስፋ ቆርጫለሁ አለች። ጓደኛዋ መልሳ አንቺ በጣም ጠንካራ ነሽ ውዴ፣ ምንም ማሳለፍ ትችያለሽ፣ ተስፋ ብቻ ይኑረሽ አለቻት። ቀነኒም ምንም ተስፋ የለኝም ብላ መልስ ሰጠች። ከዛም ጓደኛዋ ተስፋን የሰጠ የታመነ አምላክ አለን ውዴ፣ ተይ እንደዚህ አትሆኚ፣ ሁሉም ለመልካም ነው፣ ታያለሽ ነገ ታሪክ ሆኖ ይወራል፣ የኔ ቁበዝ አለች ጓደኛዋ ከዛም ቀነኒ ሰለቸኝ ውዴ አለቻት። አሁንም ጓደኛዋ የመጽሐፍ ቅዱስ ቃል አንስታ የተስፋን ቃል የሰጠው የታመነው ነውና እንዳይነቃነቅ የተስፋችንን ምስክርነት እንጠብቅ የሚል ጥቅስ ላከችላት። እናም ሰለቸኝ ውዴ ላለቻት ደግሞ ምላሽ ስትሰጣት ታይ ውዴ እመኝኝ፣ ያልፋል ይሄ ቀን እየሳቅን እናውረዋለን አለቻት። ከዛ ቀነኒም ከዚህ በኋላ ውዴ የሚል መልስ ሰጠች። ጓደኛዋ መልሳ ብዙም የሚያልፉ የማይመስሉ ቀኖችን አልፈን ዛሬ ላይ እንደደረስን ዛሬም አልፎ ነገ ደስተኛ እንሆናለን እሺ አለቻት። ከዛም ቀነኔ ተይ ውዴ ከዚህ በኋላ ተስፋ ሕይወት የሚባል ነገር የለም አለቻት። ጓደኛዋ መልሳ ቃል ገባልሽ አለው ነገ ይሄ ቀን አልፎ እየሳቅን እንደምናወራው ተዚህ ልሻል እያለቀስኩ አብረሽኝ ስታለቅሺ ከዛ አለፈ ደስተኛ ሆንን። ልክ እንደዛ ይሄም ያልፋል። ደግሞ አንቺ ከኔ የተሻለ ጠንካራ ነሽ አለቻት ቀነኔ ምን አለቻት፣ የእኔ ከባድ ነው ውዴ፣ እንደዚህ እንደሚለው አይደለም አይደለሁም ውዴ አለቻት። ከዛም ጓደኛዋ ምን አለቻት፣ ምንም ይሁን የማያልፍ ቀን የለም፣ ደግሞ ሁሌም ከጎንሽ ነኝ፣ ምንም ቢፈጠር አለሁ አለቻት። ቀነኒ መልሳ እመጣለሁ እናንተ ጋር አለቻት። በጣም ደስ ይለኛል፣ በፈለግሹ ቀን ክፍት ነው። ከዛ ቀነኒ እሺ ውዴ አርባ አምስት ኪሎ ነኝ አለቻት። ጓደኛዋም ይስተካከላል ውዴ፣ ዋናው አንቺ ደህና ሁኚ አለቻት። ቀነኒ መልሳ አይ እንደዚህ ብዬ ብነግርሽ ማርያምን ህይወት ይመርሻል ብላ መልስ ሰጠቻት። ከዛ ጓደኛዋም አይዞሽ ይህን ውድ አለቻት። እና ከሀያ ደቂቃ በኋላ አይ ቲንክ ቀነኒ የፖስተችው አንድ የሆነ ፎቶ ነበረ መሰለኝ፣ ፎቶና ጽሁፍ ማለት ነው። እና ውዴ ፕሊስ ፖስት ያደረግሽውን አጥፊው ማን ደስ ይበለው ብለሽ ነው ብላ ፖስቱን ስክሪንሻት አድርጋ አያይዛ ላከችላት። ከዛም ቀነኒ ከሰላሳ ደቂቃ በኋላ ይሁና አውዴ ባክሽ ህይወት እኮ እንደዚህ ለአንዱ ጥሩ ሳቂታ ትሆናለች፣ ለአንዱ ደግሞ ጨለማ ናት። አሁን ጨለማ ናት አለቻት። ከዛ ታይ እንደዚህ አትሁኝ በጌታ ስወደሽ ብላ የቀነኒ ጓደኛ መለሰችላት። ቀነኒም ምረር ብሎኛል። ከዛም ጓደኛዋ መልሳ እሺ እኔ ምን ልርዳሽ አለቻት። እያለ ይቀጥላል ወሬያቸው። እንደምንረዳው ቀነኒ በድንገት ተነስታ ራሷን ለማጥፋት የወሰነች ሰው አይደለችም። የቀነኒ አባት በልጃቸው ቀብር ስነ ስርዓት ላይ ያስተላለፉት አጭር መልእክት እንዲህ የሚል ነበር። የልጄ እውነት እንደ ሀጫሉ ሁንዴሳ ተዳፍኖ እንዳይቀር አስተምሬ ላኳት፣ እንድትሞት አይደለም። አደራ የልጄ